ነይ ነይ እምዬ ማርያም ቤዛነሽ አሉ ለዓለም እመቤታችን፣ ቤዛ አይደላችን፣ ቤዛ ልጇ ነው። አትደንግቱ፣ ቤዛ ልጇ ነው። ነይ ነይ ቤዛነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውቶ ዕብራውያን ምዕራፍ ዘጠኝ ቁጥር 11 ላይ፣ ምዕራፍ ዘጠኝ ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሠራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅዱስ በገዛ ደም የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም በፍየሎች በኮርማዎች አይደለም ሚካኤል ቤዛ መሆን አይችልም ገብርኤል ቤዛ አልሆነም አብርሃም ቤዛ አልሆነም የትኛውን ፍጡር ቤዛ አልሆነም ለዘላለሙ ልጇ ነው ቤዛ የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት ለዓለም የተከፈለ በቀራኒዮ ላይ ለየሞትና የኃጢአት መድኃኒት ሆኖ ለእኛ የተሰጠ እጅግ የምንወዳቸው የምናከብራቸው ለጥቅም ያልተገዙ በብዙ ቋንቋ የመስበክ ተሰጦ ያላቸው ብፁዕ አባታችን ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ ቋሚ አባል እንዲህ በማለት ሰሞኑን መነጋገሪያ በሆነው በአቡነ ገብርኤል ስብከት የእመቤታችንን ክብር በፌስቡክ ድረ ገጻቸው ላይ አስፍረዋል። ንትፈሳ ኩልን በዝክረ ስምኪ ጥዑም ወበደመ አስካልኪ ወአድም ቅድስት ማርያም ቤዛዊ ተኮሉ ዓለም በማለት ለድንግል ማርያም ያላቸውን ፍቅር መስክረዋል። ቡራኪዮ ትረሰ አሁን ሁሉም በድንግል ማርያም ድርድር እንደሌለ እየገለጸ ነው። ኦርቶዶክሳዊ ሚዲያ መምህርና የቁርጥ ቀን ልጆቿ ድፍረት የተሞላበትን የጳጳሱን የኑፋቄ ትምህርት እያወገዙ ቤዛዊነቷን እየመሰከሩ ይገኛሉ። ከበሩልን የቅድስት ቤተ ክርስቲያንን የቤተ ክህነቱን ምላሽ ደግሞ እንጠብቃለን። በአውሮፕላን ስንሄድ ድንገተኛ የአየር ግፊት ለውጥ ሲከሰት ወይም ደመና ሲበዛ ሰዎች የማይጠበቅ ቃል ይናገራሉ። በዘመናችን ደግሞ አየሩ ጥሩ አይደለም። ብጹዕ አባታችን መድረኩ የተፈጠረው የአየር ለውጥ አናግሯቸው ከሆነ እንዲህ ለማለት ነው ብለው ያስተካከላሉ ብለን እንጠብቃለን። ከጳጳሳት የሚጠበቀው ግን ድንገተኛ የአየር ግፊት ለውጥ ሊከሰት ስለሚችል ቀበቷቸውን ታጠቁ የሚል የማበረታቸው ብቻ ንግግር ነበር። ሆኖ ሆኖ ሰዎች ደካሞች ነን እንሳሳታለን፣ ግን ለመታረም ቀና መሆን ይገባናል። ብጹዕ አባታችን አቡነ ገብርኤል የዘውትር ጸሎት ሲጸልዩ መስቀል ኃይልነ፣ መስቀል ጽንነ ብለው መስቀል ቤዛና የሚለውን ይዘሉታሉ ብለው ሰዎች ይጠይቃሉ። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ያ የሰማይ መልአክ ነው ይሄን ያለው፣ ገብርኤል ነው ይሄን ያለው፣ ተራ ሰው እንዳይመስላችሁ ጸጋን የተመላሽ ወይ ደስ ይበልሽ ያልነው ከዚህ ተምረን ነው። ገብርኤል አስተምሮን ነው። እኛ ፈጥረን እንዳይመስላችሁ። ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል። እንትን ንጽሕት ናት፣ ቅድስት ናት። እንዴት አይነት አኗኗር እየኖረች እንደሆነም ታውቃለች። መልአኩ መጥቶ እንዲህ ሲላት አሪ እንደው ሔዋን እናቴን ያሳተ አባቴን አዳምን ከገነት ያስወጣ ሌላ ተቃዋሚ ጠላት ይሆን እንጂ፣ እንዴት አይነት እጅ መንሻ ነው? እንዴት ይገባኛል ይሄ? አለች። በቅቻ አለው። ልክ ነው መልአክ ተልኮ ነው አላለችም። አረ አይገባኝም እኔ አይገባኝምና ይሄ አይነት ሰላምታ ከየት መጣለች ወረ ያደንገጸትም ቃሉ እንዴ ከዚህ ከንግግሩ የተነሳ ሰምታ ደነገጠች። እንዴት ይሆናል አለች። አቤት መልአኩ ዝቅ ብሎ አሁንም ኢትፍርሂ ማርያም አለ። እጅ እየነሳ እኮ ነው፣ ዝቅ እያለ አቤት። እግዚአብሔር ካከበረ እግዚአብሔር ካከበረ ምንም ማያከብረን አለ፣ ከሰይጣን ውጭ ምንም ማያከብረን አለ። በእውነት ዝቅ እያለ በትህትና ነው ኢትፍርሂ ማርያም እስመ ረከብኪ ሞገሰ ባሃበ እግዚአብሔር ማርያም ሆይ ይሄን ሰላምታ በማቅረቤ አትፍሪ። አትፍሪ ይገባሻል፣ ምክንያቱም ከእግዚአብሔር ዘንድ ምን አግኝተሻልና? ባለሟልነትን አግኝተሻልና ማርያም ሆይ አትፍሪ አለ። ባለሟልነት ማለት ምን? ተቀባይነትን ተወዳጅነትን በእግዚአብሔር ዘንድ አግኝተሻልና ምን ይበልሽ? ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለ። እኔ እንዲህ ዝቅ ብዬ ባመሰግንሽ፣ ደስታ ይገባሻል ብልሽ፣ ሰላምታ ባቀርብልሽ፣ አይድነቅሽ። በማን ዘንድ ተቀባይነትን አግኝተሻልና። አዎ እግዚአብሔር ካከበረ የማያከብር ምን አለ? እግዚአብሔር አከበረ። መላክ ከሰማይ ወጥቶ አጎብድዶ ሰላም ላንቺ ይሁን አለ። እግዚአብሔር ያክብሯት አለና፣ እግዚአብሔር ያክብራችሁ። በእውነት እግዚአብሔር እንዲያከብረን ሆነን እንገኝ። እረ ይህ አይደለም፣ ማርያም ትጸንሲ ትጸንሻለሽ ወንድ ልጅ ትወልጃለሽ ማለት ከሦስቱ ቅዱስ አንዱን ትወልጃለሽ፣ ይህን ንግር ተብየነ የመጣሁት ማለት እኮ ነው። ወይ ግሩ ሰላምታው ሲከብዳት እንዲው ደስ ይበልሽ ከሴቶቹ ልተለይተሽ የተባረክሽ ነሽ የሚለው ነገር ይሄ ቃል እየከበዳት እያለ ትጸንሻለሽ ወንድ ልጅ ትወልጃለች ማለት ከሦስቱ ቅዱስ ቅዱስ ቅዱስ ቅዱስ ተብሎ ከሚመሰገነው ከሦስቱ አካል አንዱን ትወልጃለሽ። ወትሰሚዮ ስሞ ኢየሱስ ስሙንም ኢየሱስ ትይዋለሽ። ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት ምን ማለት ነው? ምን ማለት ነው? መድኃኒት ማለት ነው። ሊቀ ጳጳሱ ጉዳዩን ባውቃለው ባይነት ያለ አውዱ ከመጠን በላይ ወደማይባለው ትርጉም ለጥጠው ነው እያስቀሳሰሩ ያሉት። ጴንጤዎች ኦርቶዶክሶች ማርያምን ያመልካሉ ወይም ሙስሊሞች ክርስቲያኖች አላህ አልመሲህ ኢሳን ከማርያም ወለደው ይላሉ ብለው ሁለቱም የማንለውን እንደሚሉት አይነት ቅጥፈት ለጥጠው እንደሚያወሩት አይነት አሉባልታ ነው የተናገሩት። ሊቀጳጳሱ የቤተ ክርስቲያን ትምህርት የቀመሱና በኮታ የተሾሙ ካልሆነ በስተቀር የመቤታችን ቤዛዊት ዓለምነትና የጌታችን ቤዛነት ልዩነቱ ሊጠፋቸው አይችልም ነበር። መቤታችን ተሰቅላ ሞታ ተነስታ ድህነታችንን ቤዛነታችንን ፈጸመች የሚል ክርስቲያን በምድር ላይ የለም፣ ኖሮም አያውቅም። የማያውቁ ከሆነ ወይም ሰውን ሆን ብለው ለማሳሳት ብለው ከሆነ እንንገሩት። እኛ ጥርት አድርገን ነው የምናምነው። የጌታን ስራ በፍጡር አንተካም። ጌታችን ያዳነን እኛ መስራት መፈጸም ከማንችለው ስራ መሆኑን ጠንቅቀን እናምናለን እናስተምራለንም። ክርስቶስ የፈጸመውን ቤዛነት ፍጡር ቢያደርገው ኖሮማ ሰው የመሆኑ በሞቱም ሞቱን የማሸነፉ ምስጢር ትርጉም አይሰጥም። የአዳም ልጆች ለዘመናት በዲያብሎስ ቁራጭነት በኃጢአት ምርኮና በሞት ቅጣት ስር ያለፉት የሚያድናቸውን መድኃኒታቸውን በመጠባበቅ ነው። ያ መድኃኒት የመጣው ከአዳም ልጅ ንጽሕት ሆና ከተገኘች በእመቤታችን በኩል ነው። እመቤታችን ቤዛዊታ አለመባሏ የዓለም ቤዛ ዘተሰግወ እምኔኪ ስለምንላትና ጩኸታችንን ፍጻሜ የወለደችልን ወላዲት አምላክ በመሆኗ ነው። ቤዛዊት ዓለምነቷ ከዚህ የተነሳ ነው። በእኛ ቦታ ባህሪያችንን ወክላና ሰዎች ያልቻሉትን እርሷ ግን በሁለመናዋ ንጹሕ ሆና ሆና በመገኘቷ አምላክን በመውለዷ የባህሪያችን ተወካይ በመሆኗ ቤዛዊት ዓለም እንላታለን። ቤዛነት ምትክ፣ ካሳ ተብሎ ይተረጎማል። የእመቤታችን ቤዛነት የባህሪያችን መመኪያ በመሆን ነው። የጌታ ቤዛነት ደግሞ ባህሪያችንን ገንዘብ በማድረግ ካሳ በመክፈሉና ድህነታችንን በመፈጸሙ ነው። ዋናውን ቤዛ በደሙ ካሳ ከፍሎ የገዛንን የወለደችውና ሰው የሆነባት እመቤታችን ናትና በእውነትም ከቅዱሳት መጻሕፍት ጋር ህብረት አድርገን ቤዛችን የባህሪያችን መመኪያ እንላታለን። ከፍጥረት መካከል ከእመቤታችን ውጭ ወላዲት አምላክነትን የተሰጠው የለም አልነበረምም አይኖርምም። እመቤታችንን ንግስተ ሰማይ ወምድር ያሰኛት ቅሉ ከንጉስ በቀኝ ተቀምጣ ከንጉሱ ምልጃን የምታሰጥ፣ ንጉሱም የሚሰማት የንጉሱ እናት ንግስቲቱ ብቸኛ ፍጡር በመሆኗ ነው። ይህ በእርግጥ በኑፋቄ በተበላሸ በሌሎች ፕሮፓጋንዳ በተሞረደ ጭንቅላት በጥልቀት ለማሰላሰል የማይቻል ታላቅ ምስጢር ነው። እኚህ ጳጳስ ተፈጸመ ተስፋው አበው በማርያም ድንግል ወበቀራኒው ተተክለ መድኃኒተ መስቀል የሚለውን ምን ብለው ነው የሚረዱት? መድኃኒት ክርስቶስ እንጂ መስቀል አይደለም የሚሉ አውዱን የሳተ ትንታኔ መስጠት ይቻላል ከቶ? እየተቃወሙ ያሉት ማንን ይሆን? ቅዱሳት መጻሕፍትን ነው ወይስ ሰዎችን ነው? የሚናገሩትን ተረድተውታል ወይ? ዘውትር የሚጸልዩ ስከሆነ ከሆነ እሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሞ ክብር መስቀል ኃይልነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱ ንህነ ሳመነ የሚለውን እንዴት ነው የሚተረጉሙት? መስቀል ቤዛነ አለባቸው። መስቀል ደሙን አፍሱ ፍሱ ካሳ ከፍሎ ተሰቅሎ ቤዛ ሆኖ አዳነን የምንል ነው የሚመስላቸው ማለት ነው። የመስቀልን ቤዛነት የመቤታችንን ቤዛነት የአምላክን ቤዛነት ለያይተን የማናውቅ ማወቅና የማንረዳ እሳቸው ዛሬ የተረዱትና የተገለጠላቸው ነው የሚመስላቸው ማለት ነው። ዳህጸ ልጻ ሊሆን ስለሚችል እና ተጸጽተው ሊያርሙት ከቻሉ በሚል ጠንካራ ቃላት ልንናገራቸው አይገባም። በጣም በርካታ ንባብ ማስረጃ ከሊቃውንቱ ማምጣት ይቻላል። አባት ነኝ ለሚል ሰው በሞቅታ መናገር ራስን ያስገምታል። አባት ማለት የሚናገረውን የሚያውቅ ለንግግሩም ፈሊጥ ያለው ሰከን ያለ እንጂ ጊዜውንና ነፋሱን ተከትሎ የሚነፍስ ማለት አይደለም። በነገራችን ላይ ኦርቶዶክሳዊት ቤተክርስቲያን እኮ ሪደምትሪክስ የተባለውን የእመቤታችንን የሰው ልጅን በማዳን ከክርስቶስ ጋር ትጋራለች የሚለውን የካቶሊክ ትምህርት እንደምንቃወም ያውቅ ይሆን? ነው ኦርቶዶክሳዊ የነገረ ድነት ትምህርት የፍጡርንና የፈጣሪን ስራ የማያደባልቅ ብቸኛው በደሞ የገዛንና ፍጡራን ማድረግ የማይችሉትን በማድረግ ቤዛ የሆነን መድኃኒታችን ኢየሱስ ክርስቶስ መሆኑን ጠንቅቆ የሚያስተምር ንጹሕ ትምህርት ነው። ነገር ግን አምላክን በድንጋሌ ሥጋ በድንጋሌ ነፍስ የወለደች እመቤታችን የሰው ልጆች የአምስት ሺ ከአምስት መቶ ዓመታት ተስፋ የተፈጸመባትና አምላክም ሰው የሆነባት ከፍጡራን በላይ ከፈጣሪ በታች የሆነች ንግሥት ሰማይ ወምድር መሆኗን እናምናለን። ቤዛዊነቷም ከዚህ ረቂቅ ምስጢር የሚቀዳ ነው። ይህ ካልተዋጠላቸው ቤቱን ለቆ ቆቡንም አስቀምጠው በከረባት መራወጥ ይቻላል። በቤቱ ስም ማጭበርበር ግን አይቻልም።